የኢትዮጵያውያን የስዕል ጥበብ የሆነው ጠልሰም ኢትዮጵያውያን ከሁለተኛው ክፍለ ዘመን ጀምሮ ይሰሩት የነበረ እና ከስዕል ጥበብነት ባለፈ ብዙ ሀሳብ ያለው እንደሆነ ይገለጻል። ከዚህ ባለፈ ደግሞ ጠልሰም የራሱ ፍልስፍናዎችም አሉት። እነዚህ ፍልስፍናዎች ምንድን ናቸው? ከዛ ደግሞ ጠልሰም ውስብስብ ነው የሚለውስ ነገር ምኑ ጋር ነው? ውስብስብ የሚለውን እንግዲህ የጠልሰም የስዕል ጥበብን ከዘጠኝ ዓመቱ ጀምሮ ይሰራ ከነበረው ከሄኖክ መልካም ዘር ጋር ቆይታ ልናደርግ ነው። አብራችሁን ቆዩ። ጠልሰምን እኔ የክረምት ትምህርት በሚዘጋበት ጊዜ ዘጠና ቀኖችን ማለት ነው ጎጃም ይወስዱናል ቤተሰቦቻችን እና እዛ አያቴ ነበረ። አያቴ አለቃ ነው። እንደዚህ አይነት ነገር ማስተር ያደረገ ሰውዬ ነበረና እሱ ጋር እየሄድኩኝ እማር ነበረ እና መነሻዬ፣ አባ ነው። እኔ በብዛት ቅኔ ምናምን ውስጥ ለመግባት ነበር፣ ግን ወደዚህ ስመጣ ወደ አዲስ አበባ የእኛ የኪነ ማነው፣ የስነ ጥበብ አስተማሪያችን በለው ዳኝ የሚባሉ ነበሩ እና እሱ በደንብ ቢገፋፋኝ ነበረ ትምህርት ቤት ውስጥ ከዛ ሁለተኛው ስሄድ በዚህ ነገር ውስጥ መስራትና ማወቅ እንደምፈልግ ለያት የነገርኩት ከዛ ለ16 ዓመት አጠናኋት። መጀመሪያ አዲስ አበባ ዩኒቨርሲቲ ነው የሄድኩት፣ ይህን ነገር ለማሳወቅ ጥናትና ምርምር እና ልጅ ነበርኩኝ። የመጀመሪያ አቶ አህመድ ዘካሪያን አገኘዋቸው፣ ጥናትና ምርምር። ከዛ እሳቸውና አቶ ደመቀ እንደ ኢብራሂም ካሳ የሚባሉ ነበሩ። እነሱ ይዘውኝ ወደ አርት ስኩል መጡ። ወደ አርት ስኩል ስመጣ አቶ ታደሰ በላይ ነበሩ ዳይሬክተሩ፣ እሳቸው በቃ መልካምና ደስ የሚል ነገር ነበር። ኢነርጂ ነው የሰጡኝ በዛ ደግሞ የተለየ ፕሮፌሰር በቀለ መኮንን ከእሱን እያስኪ ለመጀመሪያ ጊዜ ጀርመን ካልቸር በፈረንጆች 1994 የመጀመሪያ ኤግዚቢሽን ከፈት እና የዛን ጊዜ ደስ የሚል በቴሌቪዥን ምናምን የማየው የነበረውን ትልቅ ሰውዬ፣ ትልቁን አንጋፋውን ሳ ሎረንት አፈወርቅ ተክሌን ለመጀመሪያ ጊዜ እኔ ኤግዚቢሽን ላይ መተው ሲተዋወቁ ና ስለ በጣም ሰንትን ሆነው ተደንቀው ሲያወሩኝ፣ ከዛ በጣም ዲፕ መግባት ጀመርኩኝ። ከዛ በአገር ውስጥም በውጭ ሀገርም እያሳየው እስካሁን አለ። እንግዲህ በዘጠኝ ዓመት ነው የጀመርከው፣ ያኔ ስትጀምርና አሁን በጣም ልምድ ካጋበትክ በኋላ ምንድን ነው የሚሰማህ ነገር? በፊት መጀመሪያ ያጠና የነበረው ስለ ቃል ነበረ። ቃልን ከጨረስኩ በኋላ ለአራት ዓመት እንደገና ስለ ቁጥር አሁን በቃልና በቁጥር ውስጥ ያለው ነገር አስፈላጊ የሚሆነው የሚቀጥለው ስለ መልክ ነው ምክንያቱም አምስት መሰረታዊ ነገር አላቸው ጠልሰም ለማወቅ ስለ ቃል ስለ ቁጥር ስለ መልክ ስለ ሀረግና ቀለምና ስለ አስራ ሦስቱ የኢትዮጵያ ካላንደር ወይም አቆጣጠር በደንብ ማወቅና እነዚህ እንትን ናቸው ፕራክቲስ ማታረጊያቸው ልምምዶች ናቸው መጀመሪያ ከዛ ወደ ፕራክቲስ ነገሩ ስትሄጂ በቃ በጣም የመጀመሪያ የውትና ራሴን እንትን ያደረኩት ሰው ትሪት አድርጌ ነው። በጠልሰም አንደኛው ሰውን ትሪት ማድረግ ነው ማለት፣ እንደዚህ የመንፈስ ጭንቀት ያለባቸው ምናምን ምናምን። አንድ ሰው ነው ትሪት ያደረኩት፣ ዲና ኒውማን የምትባል ስለ እንደዚህ አይነት ነገር የምታጠና አግኝቻት፣ እሷ ሜዚን ጊዜ ነበረ። ከዛ በኋላ በቃ እየተደበኩኝ ልምምዶችን በራሴ ማድረግ ጀመርኩኝ። አሁን ምንም የምፈራውና ምኮራበት ነገር የለም ከስራ በስተቀር ማለት ነው። ጠልሰም ውስብስብ ነው ይባላል። በተለይም ደግሞ እኛ የዚህ ጥበብ ውስጥ የሌለን ሰዎች ዳር ሆነን ውስብስብ ነው፣ ብዙ ማየት ምናምን ይጠይቃል እንላለንና አንተ እንዴት ታየዋለህ ይህን አሳብ? እውቀት ነው ይሄ የሚባለው ነገር ልክ አይደለም ያላምንበት ማለት ሳትገቢ ገቢ ነው ስትገቢ በኋላ ካየሽ በኋላ ግን ስታይ ያሳዝናል። የኢትዮጵያ እውቀቶች ምን ያህል እየጠፉ እንዳለ የምታየው ማለት ነው። ጠልሰም የራሱ ፍልስፍና አለው። አዎ ከተፈጥሮ ጋር ኖርሻላ፣ በሰላምና በቃ በጸጥታ ምንድነው ተፈጥሮን ለማዳመጥና በተፈጥሮ አማካኝነት እንዴት ኤክሰርሳይዝ እንደምታደርግ ነው። ውስጡ ያለው ነገር ሌላ ምንም ነገር የለውም። ጽሁፉ ማነው በስነ ስዕሉ ላይ ብናይ እንደ ማንኛውም በሌላው ዓለም አብስትራክት የሚባለው ስል የራሱ አተረጓጎም ይኖረዋል። ይሄኛው የኛ የኢትዮጵያው ጠልሰሙ ግን እያንዳንዱ ሀረጎች ፊደሎች ናቸው። ፊደሎች ሲዘረጋጉ ቁጥሮች ናቸው። እነዛን ነው ፐዝል እያደረጉ ጠልሰሙ ውስጥ ያለው እና ከቀለሞች ጋር ነው ኤክሰርሳይዝ ታደርግ ብዙ ጊዜ እሱ ሌላ ነገር ነው። ፐርሰናል የሚሰማኝ ስሜት እንደገና ደግሞ ስነ ጥበቡ ተወዳዳሪ ሲሆን ደግሞ ያለው ክብር ይሄ አንዱ ነው ጠልሰም ለጤና ጠልሰም ለግብርና ጠልሰም ራሱ ለጥበብ ከዛ ደግሞ ለጦርነት ይባላል እና ምንድነው ለጤና ምንድነው ለስዕል ምንድነው የሚለውን ስ ያንሳልኝ ለስዕል ሲሆን የራሱ ጠልሰም ውስጥ ያሉ ህጎች አሉ ቀለሞችን የቀለሙን ፓተርን የምትጠቀሚው በህጉ መሰረት ነው ሕክምናም ልክ እንደዚሁ የሰውየውን የህመሙን ውጤት በተለያዩ ዘዴዎች በቃላት እየጠየቅሽ እነሱን ወደ ቫይን ወደ ሐረግና ወደ ጠልሰም አምጥተች ትሪት ታደርጋለች። በእርሻ ላይ ብትሄጂ እንግዲህ ብዙ ጊዜ በጠልሰም ውስጥ እነዚህ የወፍ ስዕል ነገር የሚታዩት በተለይ በዛ ጎጃም ውስጥ ያየሁት ነገር ምንድን ነው ወፏ በሰራችው ጎጆ ቅርጽ ነው ግብርን ነው የሚካሄደው ነው። ከተፈጥሮ ጋር ማለት ነው፣ ኪነ ጥበብ ማለት ነው። ሌላው ደግሞ የጦርነት ብዙ ጊዜ በድሮ አባቶቻችን እንትናቸው ላይ ጎራዴው ላይ የጠልሰም ቫይኖች አሉ። ያ ነገር ደግሞ በቃ ጉልበት እንዲሰጣቸው፣ ጥይት እንዳይመታቸው ምናምን እንደዚህ እንደዚህ ነገሮች በፈታሪክ ያሉትን በእውን አይቻቸዋለሁ። አረጎቹ ተሰርተው እዚህ ሁሉ አንዳንዱ አዲስ አበባ ሙዚየም ውስጥ ሁሉ አይቻለሁ። አዲስ አበባ ዩኒቨርሲቲ ውስጥ ጎራዴዎች ላይ በዚህ መልክ ነው ሲሰሩ የቆዩት። መጨረሻ ላይ ያከሄድካውን የኤግዚቢሽን በጣም ድንቅና ጥሩ ነበረ። መቶ ሀያ ፔንቲንግ ነው ይዤ የሄድኩት የአራት ዓመት ስራችን ነው። ብዙ እንትን ነበረው፣ ብዙ ትግል ነበረው። ግን ውጤቱ መልካምና ቆንጆ ነው። በዚህ በመሀል አጋጣሚ ሆነ፣ እሷ ህይወቷ አለፈ። ከኤልሲ ጋር አራት ዓመት በነበረን ጊዜ ማለት ነው። በሳምንት ሶስት ጊዜ እየመጣች ነበረ ኢንተርቪው የምታረገኝ ዲቴል ስራዎች ለአራት አመት እና ለእኔም ለእሷም ከባድ ጊዜ ነበረ፣ ስራዎች እስከሚያልቅ ግን ወደ ኤግዚቢሽን ቦታ ሄጄ ሳየው የነበረው ነገር በቃ በስራውም ለሀገሬም ለራሴም ትልቅ ኩራት ነው የተሰማኝነው አንደኛ በዛ ሳይዝ ተሰርቶ አይታወቅም። ሶስት ሜትር በሜትር ከሰላሳ ትልቅ ነው። ሁለተኛ ደግሞ በዚህ በሻርጃ ብትሄጂ ትልቅ ነገር የተሰማኝ ምንድን ነው ኢስላሚክ ሚውዚየም የሚባል አለ እና ይሄ የጠልሰሙ የዘውዲያኮ አቆጣጠር ምናምን በጣም ቅርብ ነው። ከአረቦቹ ጋር ያለው ትራዲሽናችን ነው። በዛም ያክል ትልቅ ሀገር ውስጥ ይሄ እንደዚህ አይነት ነገር በሚውዚየም ደረጃ ተዘጋጅቶ ማየት እና ያን ያለ ኦዲንስ ማግኘት በጣም ትልቅ እንትን ነበር። ሁለተኛ ደግሞ ስራውም ደግሞ ለዛ ዓለም የመጀመሪያ ነበረ የኢትዮጵያ ጠልሰም ሲቀርብ። እሺ ቤት ውስጥ እንግዲህ እጅግ በርካታ የጠልሰም የስዕል ስራዎች አሉ። አንዱን ለኔም ለተመልካቾቻችንም በትንሹ ብታብራራለን ደስ ይለኛል። ይሄ እንግዲህ የሚቀጥለው ኢንተርናሽናል ሾው አለኝ፣ ለሱ ነው የምሰራው። ይሄ የዛሬ 21 ዓመት ጀምሬው ያልጨረስኩት ነበረ። በሀሳብ ደረጃ ነው ወይስ በሀሳብ እሰራለሁ ብዬ በዛን ጊዜ የነበረው መጀመሪያ እንዳልኩት ጀርመን ካልቸር የነበሩት የስዕል ታይትሎች ትንሽ ዊርድ ነገር ነበሩ። መስተፋቅር፣ ማይሰራገን፣ ሰለማዊ ማለት የነበረው ነው ያመጣሁት፣ ግን ለማህበረሰቡ ትንሽ እንትን ነበር እና እነዛን አልጨረስኳቸውም ማለት ኤግዚቢሽን አድርጌያቸዋለሁ ግን እንደዚህ ሙሉ ለሙሉ መድገም ፈለኩኝ ራሱ ማለት ነውና ሁለት ራስ ሁለት ራስ አራት እግር ማለት ይሄ ፍቅርን ነው የሚገልጸው እንደምታየው ይሄ እንግዲህ እንደ ብርድ ልብስ ነገር ወሰጁ ውስጡ ሁለቱ ሰዎች ፕሮሰስ የሚያደርጉት ነገር ነው ይሄ እግራቸው ነው ጋር ያለው ወንዱና የሴቱ እግር እና ይሄ የሚያወራው አብዛኛው ስለፍቅር ነው በጣም ብዙ እነዚህ ዲቴሎች እዛ ጠልሰሙ ላይ ያሉ ነገሮች ናቸው። ከነዚህ ውስጥ ትንሽዬ ነገር ከጎደለ ይሄኛው ነገር ሙሉ አይደለም። ለዚህ ነው ተጠቅቄ። ምን ያህል አርባ አርባ ትልልቆች ስራ ነው። ጥሩ ነገር አንስተናል። ቆይታ ቆንጆ ነበር። እኔም እራሱ በጣም ደስ ብሎኛል። አመሰግናለሁ። እሺ፣ ከስራ ላይ አስነስተነህ ነው እንግዲህ ቆይታ ያደረግ ነው ስለነበረን ቆይታ ስለሰጠህን ጊዜ እጅግ አርገናስ